ሄሎ ጤና ይስጥልኝ። ስሜ አብርሃም ይባላል። እንኳን ወደ ክፍል በሰላም መጣችሁ። ዛሬ ስለ ሴንቴንስ በደንብ ዲስከስ እናደርጋለን። ትኩረት ሰጥታችሁ ተከታተሉ። ዋት ኢስ ዋት ኢስ ኤ ሴንቴንስ ዋት ኢዝ ኤ ሴንቴንስ ዋት ኢዝ ኤ ሴንቴንስ፣ ምን ማለት ነው? ሴንቴንስ ማለት አረፍተ ነገር ማለት ነው። ስለዚህ አረፍተ ነገር ምንድን ነው ማለት ነው። በአማርኛ አረፍተ ነገር ምንድን ነው? አረፍተ ነገር ምንድን ነው? ከአረፍተ ነገር በፊት ቋንቋ ውስጥ ምኖች አሉ፣ ቃላት አሉ። እንዲሁም ደግሞ ከቃላት በፊት ደግሞ ምኖች አሉ፣ ሌተሮች አሉ። እንግሊዝኛ ቋንቋ ውስጥ ምን ያህል ሌተሮች አሉ? ከሃያ ስድስት የሚሆኑ ሌተሮች አሉ። እነዚህ ሌተሮች ወይም ሌተር ማለት ምን ማለት ነው? ቃላት ማለት ነው። ኖ ሌተር ማለት ምን ማለት ነው? ሆሄያት ወይም ፊደላት ማለት ነው። ስንት ሌተሮች አሉ? 26። ከ26ቱ ሌተሮች የተወሰኑት ቫውልስ የተወሰኑት ኮንሶናንት ይባላሉ። እነዚህ ቀላሎች ስለሆኑ እርግጠኛ ነኝ ብዙዎቻችሁ ታውቁታላችሁ ብዬ ገምታለሁ። እነዚህ ሌተሮች ከኤ እስከ ዜድ የሚደርሱት ሌተሮች ማለት ናቸው። ከዛ ቀጥሎ ምን አለ? ወርድስ አሉ። ወርድስ ወርድስ ማለት ምን ማለት ነው? ቃላቶች ማለት ነው። ቃላቶች ከወርድስ ቀጥሎ ደግሞ ምን ይመጣሉ? ፍሬዝስ የሚባሉ አሉ። ግን ቀለል ለማድረግ ትምህርቱን፣ ከወርድስ ቀጥሎ ሴንቴንስ የሚባሉ አሉ። የእኛ የዛሬ ትኩረት እሱ ላይ ይሆናል። ሴንቴንስ ሴንቴንስ። እርግጠኛ ነኝ ብዙዎቻችሁ ከኤስ ከዜድ ያሉትን ሌተሮች ወይም ደግሞ ሆሄያት ወይም ደግሞ ፊደላት ታውቃላችሁ። ከዛ እነዛን ፊደላት በማገጣጠም ደግሞ እንዴት አድርጋችሁ ቃላት እንደምትመሰርቱ ታውቃላችሁ። ከዛ የዛሬ ትኩረታችን ግን እነዛን ቃላቶች በማገጣጠም እንዴት አድርገን አረፍተ ነገር እንመሰርታለን፣ አረፍተ ነገር ራሱ ምን ማለት ነው የሚለውን ነው የምንመለከተው ማለት ነው። ኦኬ ዋት ኢዝ ኤ ሴንቴንስ፣ አረፍተ ነገር ምንድን ነው? ኤ ሴንቴንስ ኢዝ ኤ

ዋን ወርድ አንድ ቃል ወይም ደግሞ የቃላት ስብስብ ሲሆን ሙሉ የሆነ ትርጉም የሚሰጥ ማለት ነው። ዛት ኮንቬዝ ኮንቬዝ ሾው ማድረግ ማለት ነው። ኮንቬዝ የሚሰጥ ኦኬ። a sentence is one word or a group of words ዛት conveys a complete ሚኒንግ። አረፍተ ነገር አንድ ቃል ወይም ደግሞ የቃላት ስብስብ ሊሆን ይችላል፣ ግን ሙሉ ትርጉም የሚሰጥ መሆን አለበት። ኦኬ አንድ ቃል አንድ ቃል ወይም ወይም የቃላት ስብስብ የቃላት ስብስብ ስብስብ ሆኖ ሆኖ ሙሉ ትርጉም የሚሰጥ ሙሉ ትርጉም የሚሰጥ የሚሰጥ ምን ይባላል? አረፍተ ነገር ይባላል ወይም ደግሞ በእንግሊዝኛ ሴንቴንስ ይባላል። ኦኬ አንድ ቃል ወይም ደግሞ የቃላት ስብስብ ሆኖ ሙሉ ትርጉም የሚሰጥ ቋንቋ ውስጥ ያ አረፍተ ነገር ወይም ደግሞ ሴንቴንስ ይባላል። ምን መሆን አለበት? ኤት መስቤ ሚኒንግ ፎር ኤ መስት ቢ ኢትመስት ቢ ሚኒንግ ፉል የግድ ትርጉም ያለው መሆን መቻል አለበት። ትርጉም ከሌለው ያ አረፍተ ነገር ሊሆን አይችልም። የግድ ትርጉም ያለው መሆን አለበት። ትርጉም ያለው ያለው መሆን አለበት። መሆን አለበት አረፍተ ነገር ለመባል። ኦኬ፣ የበለጠ ኤግዛምፕሎችን እያመጣን ዲስከስ ስለምናደርገው ግልጽ ይሆናል። ኤግዛምፕልስ ኤግዛምፕልስ አንድ አረፍተ ነገርን መስርት እነዛን ቃላቶች እንግሊዝኛ ቋንቋ ውስጥ ያሉ ቃላቶች በመጠቀም እስቲ አንድ አረፍተ ነገር እንመስርት። አብርሃም ኢዝ ሲንጊንግ። ፎር ኤግዛምፕል፣ አብርሃም አብርሃም ኢዝ ኢዝ ሲንጊንግ ሲንጊንግ ሲንጊንግ ኤ ሶንግ። ምን ማለት ነው? አብርሃም ኢዝ ሲንጊንግ ኤ ሶንግ። አሁን እዚህ ጋር ካስቀመጥናቸው መለኪያዎች አንጻር ሲለካ ይሄ እዚህ ጋር የጻፍ ነው አረፍተ ነገር ነው። ምክንያቱም ምንድን ነው? አንደኛ የቃላት ስብስብ ነው። እዚጋ ስንት ቃላቶች አሉ? አንድ እዚ ጋር አንድ፣ ሁለት፣ ሶስት፣ አራት። አራት ቃላቶች አሉ። ስለዚህ እነዚህ አራት ቃላቶች የፈጠሩት ትርጉም የሚሰጥ አረፍተ ነገር ነው ማለት ነው። ስለዚህ አብርሃም ኢስ ሲንግንግ ሶንግ ምን ማለት ነው? አብርሃም መዝሙር ዘመረ። አብርሃም አብርሃም መዝሙር መዝሙር ዘመረ። አብርሃም መዝሙር ዘመረ። እሺ፣ ሁለተኛ ሌላ ምሳሌ እንመልከት። ሁለተኛ ዘሩም ኢስ ክሊን ዘሩም ዘሩም ኢዝ ክሊን። ዘ ሩም ኢዝ ክሊን። ሩም ማለት ምን ማለት ነው? ክፍል ማለት ነው። ክሊን ማለት ምን ማለት ነው? ንጹህ ማለት ነው። ስለዚህ ክፍሉ ክፍሉ ንጹህ ንጹህ ነው። ዘሩም ኢዝ ክሊን። ኦኬ፣ ሶስተኛ ምሳሌ ስቶፕ ኤስ ቲ ኦ ፒ ስቶፕ። አሁን ይሄ አንዳንድ ሰዎች አረፍተ ነገር አይመስላቸውም። ስቶፕ አንድ ቃል ነው አንድ ቃል ነው፣ ነገር ግን አረፍተ ነገር ነው። ምክንያቱም አንደኛ ሙሉ ትርጉም የሚሰጥ ነው። ሁለተኛ የዚህ አረፍተ ነገር ባለቤት አለው። የዚህ አረፍተ ነገር ባለቤት ወደፊት በደንብ በዝርዝር እነዚህ ነገሮች እንመለከታቸዋለን። ስቶፕ ባለቤቱ ማን ነው? አንተ ወይም አንቺ። ስለዚህ አቁም ወይም አቁሚ ማለት ነው። አቁም አቁም ወይም ወይም አቁሚ ማለት ነው። አቁም ወይም አቁሚ ማለት ነው። ሌላው ደግሞ ለየት ያለ አራተኛ ምሳሌ ካም ኢን ፕሊዝ። ካም ኢን ፕሊዝ። ካም ኢን ፕሊዝ ካሚን ፕሊስ ይሄም አረፍተ ነገር ነው። ምክንያቱም አንደኛ እዚህ ጋር መለኪያዎቹ እነዚህ ናቸው። አንደኛ የቃላት ስብስብ ነው። ሁለተኛ ሙሉ ትርጉም የሚሰጥ ነው። ስለዚህ አረፍተ ነገር ነው ወይም ሴንቴንስ ነው ማለት ነው። ስለዚህ ካሚን ፕሊስ እባክህና ወይም እባክሽ ነይ ማለት ነው። እባክህና ወይም እባክሽ ነይ ማለት ነው። እባ ክሽ ነይ። ካሚን ፕሊስ እባክና ወይም ባክሽ ነይ ማለት ነው። ኦኬ ሶ እዚህ ጋ ኖት ይቺ በጣም አስፈላጊ ነገር ነች። ምንድን ነው? ኤ ሲንግል ወርድ ካን ቢ ኤ ሴንቴንስ። ኤ ሲንግል ወርድ አንድ ቃል አረፍተ ነገር ሊሆን ይችላል። ኤ ሲንግል ወርድ

ኤ ኮምፕሊት ቶት ቲ ኤች ኦ ዩ ጂ ኤች ቲ አረፍተ ነገር ይሆናል። ለምሳሌ ሊስን ሊስን ሙሉ ትርጉም የሚሰጥ አንድ ቃል ራሱ አረፍተ ነገር ይሆናል ነው። ስለዚህ ለመከለስ ያህል የዛሬ ትምህርታችን አረፍተ ነገር ምንድን ነው የሚለውን የበለጠ ለማብራራት ነው። ይሄ አረፍተ ነገር ምንድን ነው ብለናል። ቃላቶች ወይም ደግሞ የቃላቶች ስብስብ ሙሉ ትርጉም የሚሰጥ ኦኬ። ዋን ወርድ ኦር ኤ ግሩፕ ኦፍ ወርድስ ዛት ኮንቬይስ ኤ ኮምፕሊት ሚኒንግ። አንድ ቃል ወይም የቃላት ስብስብ ሙሉ ትርጉም የሚሰጥ ያ አረፍተ ነገር ይባላል። ኦኬ ኢት መስት ቢ ሚኒንግፉል። ምን መሆን መቻል አለበት? ሚኒንግፉል መሆን መቻል አለበት። ኦኬ እነዚህን አራቱን ምሳሌ ብትመለከቱ አብርሃም ኢዝ ሲንግንግ ሶንግ

ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። በሳምንት ሁልጊዜ በተከታታይ እንደዚህ አይነት ቪዲዮ ይደርሳል። ሌሎች ያልሰሙ እንዲሰሙ ማድረግ የምትችሉበት መንገድ ካለ አሰሙ። ለምሳሌ ፌስቡክን በመጠቀም ሊሆን ይችላል። ሼር ብታደርጉ ሰዎች ወደ ትምህርት እንዲመጡ ብትጋብዙ ምንም አይነት ክፋት የለውም። ስለዚህ እኔ በሚቀጥለው ሳምንት እስከማገኛችሁ ድረስ ምናልባት ጥያቄ ካለ ጥያቄ ኮሜንቱ ላይ እየጻፋችሁልኝ ብታስቀምጡልኝ መጥቻ አነበዋለሁ ካነበብኩት በኋላ ለጥያቄዎቹ ምላሽ ይዤ ስለምመጣ ምንም አይነት ጥያቄ አእምሯችሁ ሲፈጠር ጥያቄውን ጻፉልኝ ቢሆን ልሰናበት መልካም ምሽት መልካም ቀን መልካም ጊዜ መልካም ሳምንት እንዲሆንላችሁ የምመኘው አብርሃም ነኝ ከወዲሁ ተሰናበትኳችሁ ይቻ